በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ብፁዕ አቡነ አትናቴዎስ የደቡብ ወሎ ሚሴ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን ብፁዕ አቡነ ኤርምያስ የሰሜን ወሎ የደቡብ ወሎ የከሚሴ ሀይጉረ ስብከት ሊቀ ጳጳስ ብፁዕ አባታችን አቡነ በርናባስ የዋግኽምራ ሀገረ ስብከት ሊቀ ጳጳስ እንዲሁም የየሀይጉረ ስብከቱ ስራ አስኪያጆች፣ የየክፍል ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ ምእመናን፣ ምእመናት፣ ውሉደ ገነት፣ ውሉደ ጥምቀት በጠቅላላው ማህበረ ክርስቶስ እንዴት አረፈዳችሁ? ቸርነቱ ሁልቆ መሳፍርት የሌለው ልዑል እግዚአብሔር አምላካችን እንደዚህ ባለ ታላቅ በረከት ስለያዘን ያዘን እንድናረፍት ስላደረገ ክብርና መስጋና ይድረሰው። አቡነ አትናቴዎስ እንዲሁም ሁለቱም ሊቃነ ጳጳሳት ፊት ጥቅስ መጥቀስ እንዲሁም በሌሎቻቸው ሊቃውንት ሁሉ ይከብዳል። ነገር ግን ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ይላል እና ጥቅስ እንድጠቅስ በጥቅስ እንድነሳ ይፈቀድልኝ ደቂቃዋ ትንሽ ብትሆንም ኢህአደጋ ለምድር እንበለ ካህናት ወዲያቆናት እምቅድመ አለም ወስከላ አለም እግዚአብሔር ይችን አለም ያለ ሊቃነ ጳጳሳት ቀደም ሲል ብሉይውን ያየ እንደሆነ እንደውም አብነት እንበለ ካህናት ወነቢያት ይላል። ዲያቆናት የመጡ በአዲስ ኪዳን ነው፣ በብሉይ ኪዳን አልነበሩምና። ስለዚህ ብሉይን ዘመን ያለ ካህናትና ያለ ነቢያት ይችን አለም አልተዋትም እግዚአብሔር። አዲሱን ዘመን ደግሞ ያለ ሊቃነ ጳጳሳት፣ ያለ ቀሳውስት፣ ያለ ዲያቆናት፣ ያለ ሊቃውንት አልተዋትም ይችን አለም። እንቅድመ አለም ያለው እንግዲህ በልበ ሥላሴ ታስቦ የኖረ ዘመንና አገልግሎት ስለነበረ ነው። ስለዚህ በተለይ ደግሞ ዓለምን ይችን ዓለም ወይም ምድርን ያለ ሊቃነ ጳጳሳት ያለ ቀሳውስት ያለ ዲያቆናት ያለ ሊቃውንት ያለ መምህራን አልተዋትም የተባለው ለኢትዮጵያ ደግሞ በጎላ በበዛ በተትረፈረፈ ነገር ተደርጎላታል። እንዲህ አለ ምስጢር እንደ አባይ ባለማቋረጥ የሚያፈሱ ሊቃውንት ያሏት ቤተ ክርስቲያን በሌላ ዓለም የለችም። ይህን ያህል መላእክት እንደ መላእክት የማይቆጠሩ ሊቃውንት ያሏት ቤተ ክርስቲያን በሌላ ዓለም የለችም። ለዚሽ ምድር ለተቀደሰችው ምድር ለኢትዮጵያ የተሰጠ ነው። እንግዲህ ከዚያውም ዘንድ በእውነቱ እግዚአብሔር አድሎኝ ዛሬ በረከታቸውን ማግኘት ቻልኩኝ ሳያመልጡኝ እነዚህ ብፁዓን ሊቃነ ጳጳሳት ለኢትዮጵያ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከዚህ መድረስ ታላላቅ ስራ የሰሩ ብዙ አስተዋጽኦ ያበረከቱ ከእኛ እንድትደርስ ያደረጉ ታላላቅ ኦርቶዶክሳውያን አባቶቻችን። እንዲያው ዜናቸው ሲነገር እንዲህ ነበሩ፣ ይህን ሰሩ ሲባል ምነው አመለጡን። እንዲያው ባያመልጡን፣ እንዲያው አንድ ጊዜ እንኳን ተንፍሰውን ተንፍሰውብን እፍ ብለውብን፣ ወይ ደግሞ በመስቀል ባርከውን በነበረ እላለሁ። ዛሬ እንግዲህ በብፁዕ አቡነ ኤርምያስ ምክንያት ከዚህ መጥቼ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከብራ አምራ ከዚህ መድረስ ብዙ መስዋዕትነት የከፈሉ የብፁዕ አቡነ ቅርሮስም የብፁዕ አቡነ ትናቴዎስን በረከት ለማግኘት በመታደል እግዚአብሔርን እጅግ አድርጌ አመሰግናለሁ በእውነት አዎ ከዚያ በመቀጠል እንግዲህ ደግሞ ብፁዕ አቡነ ኤርምያስ በዚህ ሰባትና ስድስት ዓመት ነው እንግዲህ ቅዱስ ሲኖዶስ ላይ ተገናኘነው እና የምንተዋወቀው እውነት በመናገር ወደኋላ ባለማለት ለቤተ ክርስቲያን ይጠቅማል ያሉትን ሳይፈሩ ሳይቀንሱ፣ ሳይሸልጉ ይናገራሉ። በቅዱስ ሲኖዶስ ላይ ብቻቸውን ቢሆንም ያመኑበትንና እውነተኛውን ነገር ይናገራሉ። በዚህ ደስ እሰኛለሁ፣ እወዳቸዋለሁ። በእውነቱ እንግዲህ መቼም ሁሉም ለቤተ ክርስቲያን ቁም ያለሁ ነው የሚል ሁላችንም። ነገር ግን ያው ደረጃ ደረጃ አለው። ኮከብ ከኮከብ ይበልጣል፣ ከጣት ጣት ይበልጣል ይባላል እና በቁም ነገር አንዱ ከአንዳችን አንዳችን ከአንዳችን እንበልጣለን እና በልጠው ልቀው ለቤተ ክርስቲያን በመቆም እውነትን በመናገር አውቃቸዋለሁኝና እንዲህ አይነት አባት ስላገኛችሁ እንኳን ደስ አላችሁ። እኔ ብዙ ጊዜ እንዲያመሰግኑኝም አልፈልግም፣ አመስገንም አልወድም። ግን እውነት ስለሆነ እንዴት አድርጌ ልለፈው እና ታላቅ አባት ነው ያገኛችሁ። ብፁዓውን ኤርምያስ የብፁዓን አረጋውያን ሊቃነ ጳጳሳት ልጅ ስለሆኑ እነሱም በአማን ቄርሎስ በአማናት ናቴዎስ ሲባሉ እንሰማ ነበረ። በታሪክ የሰሩትን ስራ ለስብከተ ወንጌል ምን ያህል አስተዋጽኦ እንዳደረጉ ብፁዕ አባታችን አቡነ ቄርሎስ በጣም ለየት ባለ አወቃቀር ስብከተ ወንጌል ጫፍ እስከ ጫፍ ጽንፍ እስከ ጽንፍ እንዲደርስ ለየት ያለ የስብከተ ወንጌል መዋቅር ዘርግተው እንደ ጣሩ እንደ ደከሙ ይህንን ተልእኮ ለመወጣት ቀን ተሌት እንደ ደከሙ ይነገረናል እንሰማለን እኔም እንደዚሁ የዚሁ ፕሮግራም አካል በመሆን ከብፁዕ አቡነ ፊልጶስ የኤልባቦር እና የጋምቤላ ህጉረ ስብከት ሊቀ ጳጳስ ከነበሩ አባት ጋር ሆኜ ይህንን መዋቅር ለማስፈጸም በወረዳ 32 በአጥቢያ 12 በሀገረ ስብከት 72 አባላት ያሉት የስብከት ወንጌል ክፍል ለማቋቋም ተንቀሳቅሰን ነበር። ትንሽ ቀን ይሄ የብፁዕነታቸው ዘመን ነው። ከላይ የነበሩት ያን ጊዜ ባላውቅም ብፁዕ አቡነ ጨርሎስ ነበሩ። ይህንን የሚያካሂዱት ሲባል እንሰማለን። ይሄ በኢንተርናሽናል አነጋገር ታላቁ ተልእኮ ዘግሬት ግሬት ኮሚሽን ታላቁ ተልእኮ ታላቁን ተልእኮ በታላቅ ደረጃ እንደዚህ ሲያካሄዱ የነበሩት ከላይ ሆነው ብፁነታቸው እንደነበሩ ሲነገር ሰማ ነበር። መጥቼ ቡራኬያቸውን ስለተቀበልኩ እግዚአብሔርን አመሰግነዋለሁ። እናንተም በእነዚህ አባቶች ስትባረኩ የኖራችሁ ቅዱሳን ክቡራን ኡዳን የወሎ ምእመናን ናችሁ። በእውነቱ እግዚአብሔር ስለወደዳችሁ ደግሞ አስመስለው ተክተው ደግሞ እኒህን አባት ለእኛም ለእናንተም ሰጥተውናልና እግዚአብሔር እድሜውን ይጨምርላችሁ። እኒህንም አባት ደግሞ እንግዲህ ብፁዓን አረጋውያን ሊቃነ ጳጳሳት ግር ተተክተው እንዲባርኳችሁ እግዚአብሔር ልኮላችኋል። የአደጋ ለምድር የተባለው እንግዲህ ይህንን ደግሞ እነሱ ሲሸመግሉ ያለ ተተኪ አልተዋት የምናይችን አገረ ስብከት ጠንካራ ተተኬ እውነተኛ ሐዋርያ ወንድማችን አባታችን ብፁዕ አቡነ ኤርምያስ ልኮላችኋል። እንግዲህ ደግሞ የበለጠ ልማት በማልማት መንፈሳዊውንም ኢኮኖሚያዊውንም ልማት ከፍ ከፍ እያደረጋችሁ መተን ለመጎብኘትና ለማየት ያብቃን። እንግዲህ መንጋውንም ጠባቂውንም ያስማማልን፣ ከፍ ከፍ ያደርግልን፣ እግዚአብሔር ይጠብቅልን። ስብሐት ለእግዚአብሔር መንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ አታቴዎስ፣ ብፁዕ አባታችን አቡነ ቄርሎስ፣ ብፁዕ አባታችን አቡነ ኤርምያስ፣ ብፁዕ አባታችን አቡነ ሪያቆስ፣ ሊቃውንተ ቤተ ክርስቲያን መናን መናት በዚህ ልዩ ጉባኤ ትገኛችሁ ክርስቲያኖች በሙሉ በያሉ በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ዕለቱን ሰዓቱን ወሩን አመቱን ጊዜውን ባርኮ ከዚህ ዕለት ደርሰን እንዲህን በዓል ደስ ብሎን በዚህ ሁኔታ አንድ እና ክብር አምላካችንን ስለሰበሰበ የእግዚአብሔር አምላካችን ስም ለዘላለሙ የተመሰገነ ይሆን። እንዲያ ብዙ መናገር አይቻልም፣ ጊዜው በጣም ሄደዋል። አንስ የአይንተ ኬጽ ወር መነፅሪ አውደኪ ስማይቤ እግዚአብሔር ሳህል ወላአሌኪ ይላል ነብዩ። ጽዮን ሚላት ኢየሩሳሌም ነው። በኢየሩሳሌም ወሎን መወከል ይቻላል እና። እነሆ ኢየሩሳሌም ወሎ አይንሽን ቀና አድርጊ። ለደስታ ለክብር ነው። አይነ ዝቅ ሲል መሬት ጋ የትካዜ ነውና፣ ስማ እግዚአብሔር ሳህል ወላአሌክ እግዚአብሔር ይቅርታሽን አብዝቷል። ወምህረቱ ይቅርታውንም ቸርነቱንም ቅድም ሲናገር ነበረ። ደቡብ ወሎ ብዙ መልካም ነገር አለው። በተለይ እነዚህ ብፁዓን አባቶች በህይወት መኖር በጸሎታቸው ተጠብቀን በረድኤታቸው ተጠብቀን እንድንወር ትልቅ ኃይል ነውና እግዚአብሔር ይቅርታውን አብዝቷል። የእግዚአብሔር ይቅርታ ወሰን ድንበር የለውም ለዓለም ነው። ነገር ግን እንዲያው ኢየሩሳሌም ጽዮንን ለወሎ ሰጥተን ለመናገር አስበን ነውና እግዚአብሔር ይቅርታውን አብዝቷል። ምህረቱን ሰጥቷል። ሰላሙንም አው በዚህ ልክም በሌላ አንቀጽ እመሰ ተአምሪ ጽዮን ዮም ሰላሚኪ ዮም ብርሃኒኪ ሰላሚኪ ተፈስሒ በሕዝብኪ ይላል። እንሆ ሰላምሽ ይህ ነው ብርሃንሽም ይህ ነው ይላል። ነገር ግን እመሰ ብሎ ደግሞ የተወሰነ ነገር ያመለከተው ነገር አለ እና ይህንን እንኳን በብዙ ላይባል ይችላል። ማወቅ ግን ያስፈልጋል። እረኛ በጎቹ ለእረኛውም የሚመቹ ሊሆኑ ይገባል። የእረኛውን ድምፅ የሚሰሙ ሊሆኑ ይገባል። በዮሐንስም አንቀጻ አባግ የምንለው ስለ በጎች ጥበቃ ራሱን የሆነ ርዕስ አለው። ራስን የሆነና አንቀጻ አባግ ብለው መምህራን አስቀምጠውታል። እዚያ ላይ አባግ እየሰ ይሰማአኒ ቃልየ ወይ አምራኒ፣ በጎቼ ቃሌን ይሰማሉ፣ ያውቁኛል። ወይ ተልዋኒ፣ ይከተሉኛል። ወለነኪልሰ፣ ሌላውን ግን አይከተሉም በጎቼ ቃልን ይሰማሉ። ስለ በጎቹም እረኛው ደግሞ ይተላለፋል፣ ህይወቱን ይሰጣል፣ ምንደኛ አይደለምና። በእውነት ስለ ብፁዕ አቡነ ኤርምያስ ጥበቃ እንግዲህ እኔ ባልናገር ይሻላል፣ ስለምታውቁ እንዴት እንደጠበቋችሁ የእረኝታቸውን ሚና እንዴት እንደተወጡ፣ ወሎ ብቻ አይደለም ዓለም ያውቃል። መልካም እረኛ መልካም እረኛ እና ምንደኛ እረኛ ተብለው በሁለት ይነገራሉ። መልካም እረኛ መልካም እረኛ ያሏቸው በጎች ከለመለመ ሳር ይውላሉ፣ ከጠራ የጠራ ውሃ ይጠጣሉ። አይራቡም፣ አይጠሙም፣ አውሬ አይነጥቃቸውም። አውሬው ቢመጣ ተላልፎ የሚሞት መልካም እረኛ አለና፣ ስለዚህ የመጀመሪያው መልካም እረኛ እሱ ራሱ ክርስቶስ ነው። አነ ውቱ ኖላዊ ሄር ዘሜጡ ነፍሴ ቤዛ አባጌ እኔ መልካም እረኛ ነኝ፣ ለበጎቼ ሕይወቴን አሳልፌ እሰጣለሁ ብሎ የተናገረ በመናገር አይደለም፣ በተግባር ህይወቱን አሳልፎ የሰጠ መልካሙ እረኛችን ኢየሱስ ክርስቶስ ነው። ሊቀ ኖሎት፣ የእረኞች አለቃ እረኞቹ ከነቢያት ቅድም አባታችን እንዳሉት ሁሉ እረኞች፣ ነቢያት እረኞች ናቸው። ነገስታቱ ምነዳዊት እረኞች ነበሩ። ስለዚህ ቅድም በመነሻ እንዳልሆት ሁሉ አንስ ያየን ታኪ ጽዮን ስማዓቤ እግዚአብሔር ሳይል ወላ ለኪ በእውነት በዚህ ሀገረ ስብከት እጽፍ ድርብ ክብር ደስታ ነው ዛሬ ያየነው። በእውነት የሊቃውንቱ ሞገስ ከሌሊቱ ጀምሮ እስከ አሁን ሰዓት ድረስ ሊቃውንቱ በማህሌቱ አዎ፣ ስራ ተቅዳሴው ቅኔው ትልቅ ምስጢር ነው። እንደ ብዙ ምስጢር አሁን አያስፈልግም። በእውነት ሀተታ ማተት አያስፈልግም። አዎ ቅኔው እንዴት ደስ ይል ነበር። ምስጢሩ ይጎርፍ ነበረ። ዝማሬው የሊቃውን የመመናኑ ጽናት፣ አዎ የሊቃውን የመመናኑ እስከ ስድስት ሰዓት ድረስ። ምክንያቱም የህይወት ጉዳይ ነው። እረኛ ከሌለ እኮ ያው በጎች ተሰማርተው አይመለሱም። ስለዚህ መልካም እረኛ ሲመጣ የግድ በጎች እረኛቸውን ሊያውቁ ይገባል አዎ ማንን እንደሚከተሉ ድምፁንም ድምፁም ወፍራም ይሁን ቀጭን ይሁን ለየቶ ሊያውቁ ይገባል መልኩንም ሊያዩት ይገባል። እና ስለዚህ መልካም እረኛ ስለመጡላችሁ ስለናንተ ትላልፈው ተላልፈው የሚሞቱ ቅድም ብፁዕነታቸው እንዳ መልካም ሐዋርያ በእውነት ቤተክርስቲያናችን ትልቅ አምድ ምሰሶ የሆኑ አባታችንን በዚህ በደቦ አዎ ስለተመደቡና ስለመጡ እንኳን ደስ ያላችሁ ወገኖች፣ ደስታ ደስ ሊላችሁ ይገባል። እንግዲህ ቅድም ሁለቱን ሶስት ሶስት ያን በአንዱን ሀገር ስፍከትን ረስተውታል ማለት ነው። ማስተካከል ያስፈልጋል። ዋክምራም በዚሁ አንድ ሀገር ስፍከት ነው እና ስለዚህ እኛ አብረን ተጋግዘን ነው እየመራን ያለን እያገለገልን ያለን ለማለት ያለው እና እግዚአብሔር አምላካችንን ይህንችን ሰዓት ጠብቆ ሄድን አገልግሎት በሰላም ጀምበር እንድንፈጽም አምላካችን ስለረዳን፣ እግዚአብሔር ስሜ የተመሰገነ ይሁን። ወሰባል እግዚአብሔር ይቆያል።